ሰሊምና በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አማስሩ ወሰልሱ ለሰኔ በዛት ይለት አይረፈ አባ ዮሐንስ የኤጲስቆጶስ ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዝች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባይ ኢላሪዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ ከአባ ኤጲፋኒዎስ ጋርም በገድል በመጠመድ ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎውና የትሩፋቱ ዜናም በቦታው ሁሉ ተሰማ። ከዚህም በኋላ ኤጲፋኒዎስ በቆጵሮስ ሀገር የኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም የኤጲስቆጶስነት ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው፤ ብዙ ገንዘብ ሰብስቦ ለማይዱ የሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖችን መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ የጲፋንዎስም በሰማ ጊዜ የቀድሞውን ተጋድሎውንና የዓለም መድኃኒትነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና፣ ስለዚህም ብፁዕ የጲፋንዎስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድም ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ ማመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኢጲፋኒዎስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ክብርና ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኢጲፋኒዎስን በልቧ አዘነ። ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው፤ ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ፣ ከቆጵሮስ አገር ሽማግሌዎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሰሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ እሻለው። እርሱም እሻለው አለው። እርሱም ላከለት። ያን ጊዜ ማባይ ብፋን የወስ ወስዶ ሸጣቸው፣ ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባይ ጲፋኒዎስን የላኩልህን የማዕድ ዕቃዎችን መልስ አለው። እርሱ እሺ አለው። እንዲህም ሁለተኛና ሶስተኛ ጊዜ የነገረው አባ ጲፋኒዎስም እሺ አለው። በአንዲ ትለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ይወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ ያልለቅህም አለው። አባ ኢጲፋኔዎስም ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜም የአባ ዮሐንስ አይኖቹ ታወሩ። ያን ጊዜም ይቅር ብሎት አይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኢጲፋኔዎስ ማለደ። እርሱም መጸጸቱን አይቶ አንዲቱን አይኑን ገለጠለት፣ እንዲህም አለው፦ ነፍስህን ታስብ ዘንድ አንዲቷ አይንህ እውርት እንደሆነች ትቶልሃል። ገሰጸውም ነው። ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትንና ተጋድሎን አስቦ ራራልህ፣ ከስህተትም አዳነህ አለው። የማየት ድቃዎችንም እኔ እንደ ሸጥኳቸውና ስለአንተ ለድሆችና ለምስኪኖች እንደ መጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና የቀድሞውን መልካም ስራህን መተውህን ብሰማ ብሰማ ነው እንጂ ከቆብሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርኅራኄ መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ፣ ምንም ምን አላስቀረም። ልብሶቹንም ለተራቆቱ ሰጠ። በሞተ ጊዜ አንድ አላድ ከዚያች በታች ከእርሱ ዘንድ እስካል ተገኘች ድረስ ሰጠ። የጌታችንም የፈውስ ሀብትን ሰጠው። ብዙዎች ድንቆችንና ታምራቶችንም አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውንም ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛን በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ ፍጹም ኢጲስ ቆጶስ ዘ ኢየሩሳሌም ገዲፎ በሕይወ ክብረ ዝንቱ ዓለም መጽወተ ለነዳያን በለ መስፈርት ዋቅም እስከ በእረፍቱ ኢተረክበ አሃዱ ድህርም በዚች ምለት ለከበረ መልአክ አዲስ የምስራች ነጋሪ ለሆነ የመላይክት አለቃ ቅዱስ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ስርዓት ሰሩላቸው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸውና ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድህነታቸውና ስለ ቤተ መቅደስም መታነጽ የነገረው ነውና ዳግመኛም ክብር ግባውና ስለ ክርስቶስ መምጣትና መገደል ስለ ቤተ መቅደስም መፍረስ ከዚያም በኋላ ስለ ሀሳዊ መሲ መምጣት ነገረው። ለመድህን መምጣትም በሱባኤ የወሰናቸው ዘመናት በተፈጸሙ ጊዜ የከበረ መልአክ የመላእክት አለቃ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልእኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ ለምን ስለማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙን እኛም ከጠላታችን ሰይጣን እጅ አድነን ዘንድ ለመንግስቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በየታችን በኢየሱስ ክርስቶስ ፊት ስለኛ እንዲማልድ እንለምነው። ልዕልና ችሎታም ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገብርኤል በደው ይሁ ዘተአስሩ መላይክ ተሰማይ የጋዬ በትውልደሰብ ዘገብሩ ለዝንቱ መልአክ በእንተ በይወ ክብሩ በብሔረ ግጽ መምህራነ ስርዓት አንበሩ በዛቲ ዕለት ይትገበር ተስካሩ። በዝችም ቀን ይህን ወስልጅ የቃይናን የረፍቱ መታሰቢያ ነው። ቃይናንም መቶ ሰባ ዓመት ኖረ፣ መላሊኤልንም ወለደው። መላሊኤልንም ከወለደ በኋላ ሰባት መቶ አርባ ዓመት ኖረ፣ ሴቶች ልጆችንና ወንዶች ልጆችንም ወለደ። የቃይናን መላ ዘመን ሁሉ ዘጠኝ መቶ አስር ነው። ከዚህም በኋላ አረፈ። በረከቱ ከእኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን የሰማዕቱ አቡላግና የሁለት መቶ ሰማዕታት መታሰቢያቸው ነው ስለ እውነትም የተሰደደ የአባታችን የማቴያንም መታሰቢያው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራና ዮሐንስ አብ ጥልማና ፊልጶስ በሰማይትነት ሞቱ። ዛቅረብኩ ማሕሌተ ዘኪሬ አይላፈም ለተጸምዱ ከዘልፈ ለላአነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ

ተአምሪሁ ለቅዱስ ሩፋኤል ጸሎቱ ወበረከቱ የሀሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ አማላጅነቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ሩፋኤል ያደረገው ተአምሪ ነው። እውነትን ስለመሰከረና ስላስተማረ ወደ ጉድጓድ የተጣለ ቴዎፍሎስ የተባለ ሊቀ ጳጳስ ነበር። እንዲህም አለ፦ የንጉሥ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም ሶስት ቀንና ሶስት ሌልት እንደኖርሁ ምስክር የእግዚአብሔር ነው። በሶስተኛው ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጾ በእንጨት አድርገው በጣሉኝ ጉድጓድ ውስጥ እያለሁ ወደ እኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር እንደላከኝ የተጨነቅኩትንም ከጭንቀታቸው የማድናቸው ሊቀ መላእክት ሩፋኤል ነኝ አድንህ ዘንድ መጥቻለሁና፣ አትፍራ፣ አትደንግጥ፣ ጽና በእግዚአብሔርም። ክፉ ነገርም አያገኝህም። የእግዚአብሔር ድንቅ ሥራም በላይህ እስኪገለጽ ድረስ ጽና። እንዲህም እያረጋጋኝ ሳለም በእጁ ያለውን በትረ መስቀል ወደ ቤቴ አመለከተ። ቁመቱና ጌጡ ባማረ በትሩ ጥቅሻም በቤት ውስጥ የነበረውን የቅዱስ ሩፋኤል ስዕል መጣች። ስዕሏም አንቺ ስዕል ንጉሥ ወዳለበት መርከብ ሂጂ አላት። ስዕሏም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር በረራ ሄደች። ንጉሡና መኳንንቱም አይተዋት ይህች ስዕል ማን አመጣ እያሉ ተደነቁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱ መስሎ ወደ ንጉሡ ዘንድ መጣ። ንጉሡና መኳንንቱ የሚቀበሉት ዘንድ ተነሱ፣ እርስ በርሳቸውም እጅ ተነሳስተው በአንድነት ተቀመጡ። ይህችውም ስዕል በሊቀ መላእክት ቅዱስ ሩፋኤል የበትሩ ጫፍ ላይ አረፈች፣ ሁሉም አደነቁ። ንጉሡ ግን ስምህ ማን ነው? ሀገርስ ወዴት ነው? የንጉሥ ስምህስ ማን ነው? አለው። ሊቀ መላእክት ቅዱስ ሩፋኤልም ስሜ ድንቅ ነው፣ ልብንም ደስ የሚያሰኝ ነው። ትርጓሜውም የአምላክ ፈውስ ማለት ነው። አገሬም እውነተኛ እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቴን ከፍቼ ለደጉ ሊቀ ጳጳስ ቴዎፍሎስ እሰጠው ዘንድ ፈጣሪ የያዙኝ መጥቻለሁ። ይኸውም ለእርሱ ነግረው ዘንድ ፈጥነው እንዲያመጡልኝ ላክ አለው። ንጉሱም ይህን በሰማ ጊዜ ያመጡት ዘንድ የወታደሮችን አለቃ አዘዘ። ከወታደሮቹ ማለቅ አንዱ በሊቀ ጳጳሳት ቴዎፍሎስ ላይ ሞትን በፈረድክበት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚህ አኖርሁት። እነሆ ከጣልኩትም አራተኛ ቀኑ ነው። ሊቀ መላይክ ቅዱስ ሩፋኤልም ንጉሡ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል፣ አንቺ ስዕል ኃይሉ በገነነ እውነተኛ በሆነ በጌታዬ በኢየሱስ ክርስቶስ ስም ተመላለሽ፣ ጉድጓድ ወደ ጣሉት ሊቀ ጳጳስ ቴዎፍሎስም ሂጅና ተነስተሽ እንሂድ በዪ አላት። ያቺ ስዕልም ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤልም እንዳዘዛት ሊቀ ጳጳሳት ቴዎፍሎስ በሰው አንደበት አነጋገረችው። ስዕሏን በተናገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓዱ ወጣ። ስዕሏ እየመራችውም ወደ አደባባዩ ወጣ። ንጉሡና የወታደሮቹ አለቃ አይተው ውስጥ ደነገጡ። ሊቀ መላእክት ቅዱስ ሩፋኤልም ንጉሡን ስለ ምን እግዚአብሔር የማይወደውን አስበህ ከነ ሕይወቱ ወደ ጉድጓድ ጣልኸው? ነገር ግን እውነትን በማስተማሩና በመመስከሩ ደግ ሊቀ ጳጳሳት ቴዎፍሎስን እግዚአብሔር እንዳዳ ነው ተመለከተ። እስከዚህም ድረስ በሰላምና በጤና ጠብቄ ያደረስኩ እኔ ነኝ ወዳናህም እንደ ቀደሙት አባቶች ደግ ይሆናል አለው። ይህንንም ብሎ ሊቀ መላይክ ቅዱስ ሩፋኤል ከእርሱ ተሰወረ። ጸሎቱና በረከቱ አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር